ዛሬም በአዳዲስ ኢንፎርሜሽኖች በዚህ ቻናል መተላለፍ ማለት ነው። ስፔሻሊ ዛሬ ደግሞ የምናወራው ስለ 2018 ኤግዛም ኢንትራንስ ስለ ኤግዛም ኢንትራንስ ማለት ነው። እንደዚሁም ሁለት ቶፒክ ላይ በጣም ዲስከስ እናደርጋለን ማለት ነው። አንደኛው ምንድነው ካላችሁን፣ 2018 ኤግዛም ማለት ነው፣ ኢንትራንስ ኤግዛም ተፈታኞች ማለት ነው። ኮመን ዩኒቶች እነማን ናቸው? ወይም ከየት እስከየት ደግሞ ከየት ግሬድ ደግሞ እስከየቱ ግሬድ ነው ኮመን የቱ ትምህርት ሚኒስቴር ጋር ካወጣው ደግሞ ደግሞ የት ሊቀይር ይችላል ወይም ሊሆን አንደኛ እና ያለ ማለት ነው። ሁለተኛው ደግሞ የኢንትራንስ ኤግዛም ኤግዛክትሊ ቀኑ የት ስንት ስንተኛ ወር ላይ ሊሆን ይችላል እንደዚሁም በምርጫ ላይ ዲፔንድ ሆነ ማለት ነው መሽ ሊሆን እንደሚችል በዚህ ቪዲዮ የምናይ ይሆናል ማለት ነው። ከዛ ብሽት ግን ለዚህ ይቻላል። አዳዲስ ስለ ኢንትራንስ ስለ ሪሚዲያል እንደዚሁም ስለ ከ9 እስከ 12 አዳዲስ ኢንፎርሜሽኖች ስለ ትምህርት የሚከናወን አዳዲስ ኢንፎርሜሽን የቱም በፋስት በዚህ ቻናል የምናቀርብላችሁናል። ስለዚህ ለዚህ ቻናል ካላ ሰብስክራይብ ካላደረጋችሁ በጣም ተሸውዳቸዋል ማለት ነው። ስለዚህ ብዙም ሳንቆይ ወደ ቪዲዮ እንግባ። አንደኛው ስለ 2018 ኢንትራንስ ኤግዛም ግሬድ 9 እስከ 12 ኮመን ዩኒቶች አሉ ወይ ኮመን የሚደራረጉ ናቸው ብለን ብዙ እያሰብን ነበር። ግን ትምህርት ሚኒስቴር ባለፈው አይ ቲንክ ከቅርብ ቀናት በፊት መግለጫ ወጥቶ ነበር። ዘጠኝ ኒው እና ኦል ብቻ ነው ኮመን የሆነው ሌሎቹ አስር አስራ አንድ አስራ ሁለት ኒው ነው ብሎ በጣም ብዙ ተማሪዎችን ያስደነገጠ መግለጫ ነበር። ለምንድን ነው ካላችሁኝ፣ ዘጠኝ እና አስር ኮመን ቢሆን ኖረው ብዙ ዩኒቶችን ፖርሽኖችን ቀለል ያደረግ ነበር ማለት ነው። ብዙ ፖርሽኖችን አንድ ላይ ኮመን ተደርጎ ይሄዱ ነበር። እስፔሻሊ ያለፈው አመት ብዙ ኮመን ከመደረጉም ያለፈ ብዙ ዩኒቶች ቀርቶባቸው ነበር። ለዚህ ነው ብዙ ተማሪ አድ መደረግ ወይ ማለፍ የቻለው ማለት ነው ያለፈው አመት እንደሚታወቀው። ግን ዘንድሮ ለየት ባለ ዘጠኝ ብቻ ነው ኮመን የሚሆነው ብሎ ትምህርት ሚኒስተር መግለጫ ባለፈው አውጥቶ ነበር ማለት ነው። እስፔሻሊ ደግሞ በኮመን ትምህርቶች ካየ ማለት ነው ለምሳሌ ባዮሎጂ ኬሚስትሪ ፊዚክስ ብናያቸው ዘጠኝና አስር ራሱ ቢሆን ማለት ነው። ብየቱ ትምህርቶች ነው ኮመን የሚደራረጉ ካል ለምሳሌ እንደ ዘጠኝ ሊደራረግ ይችላል። ለምሳሌ እንደ ባዮሎጂ፣ ኬሚስትሪ ፊዚክስ እሱ ራሱ ምንድን ነው ዘጠኝና ኦልድ እና ኒው ብቻ ነው ከሆነ የሚደረገ ይህ ማለት ራሱ ኮመን ብታደርጉ ራሱ ብዙ አይደለም ማለት ነው ስለዚህ ትምህርት ሚኒስቴር መግለጫው ወይም ሀሳቡ እንዲቀየር ብዙ ተማሪዎች ቅሬታቸውን እያቀረቡ ይገኛል ማለት ነው ቢኮዝ ኢፈርት እና ብዙ ፖርሽኖችን ማየት ያስፈልጋል ማለት ለምሳሌ እስቲ ከዘጠኝ እስከ ከአስር እስከ አስራ ሁለት ኒው የሆነ ማለት ምን ያህል ኢፈርት ነው የሚወጣብን ካል ለምሳሌ ባዮሎጂ ባዮሎጂ ከዘጠኝ እስከ አስራ ሁለት ያ ያለው ዩኒት ሁሉ ማለት ነው። ለምሳሌ ኤግዛምፕል ውስጥ ሂዩማን ቦዲ ሲስተም ብናይ በጣም ሁሉም የተለያየ ነው ማለት ነው ዩኒቶቹ ማለት ነው። ኮሙን የሚደራረጉ አይደለም ማለት ነው። ለምሳሌ ባዮሎጂ አሁንም የ11ኛ ክፍል ብናይ ከሌሎቹ ክፍል ላይ ኮሙን የሚደራረጉ አይደለም ማለት ነው። ይሄ እስከ ሁሉ ዩኒት ካቨር ማድረግ ግዴታ። ለምሳሌ ባዮሎጂ ኢንዛይም አለ ጄኔቲክ አለ፣ ከየቱም ዩኒት ጋር ኮሙን አይደረግም ማለት ስለዚህ ሁሉ መጨረስ ግዴታ ይሆንብናል ማለት የትምህርት መውሰድ ትችላላችሁ። ማትስ መውሰድ ይችላል አሉ። ማትስ ኢቨን ኮመን የሚደረግ ሰብጀክት አይደለም አሉ። አንዳንድ ዩኒቶች ግን ኮመን የሚደረግ ሰብጀክት አይደለም ኢቨን ደሞ እዚ ላይ ተጨምሮ ማለት ነው። ከዘጠኝ ከ10 እስከ 12 ኮመን ይደረጋል ማለት ነው። በጣም የሚከብድ ነገር ነው። ግን ስፔሻሊ ደሞ በዚ ቪዲዮ በቀጣይ ቪዲዮዎች ማለት ነው፣ ኮመን ዩኒቶች የት የት የት የት ሰብጀክቶች ናቸው፣ እንደዚህ ምን ምን ምን ቶፒኮች ነው ኮመን የሆኑት። ይሄን ቪዲዮ እንደዚህ አይነት ቪዲዮ እንድሰራላችሁ ከፈለጋችሁ ይሄን ቪዲዮ ቀላል ነው። አንድ ሺህ ላይክ አድርሱት ማለት ነው። አንድ ሺህ ላይክ ደርሶ ካዩት ማለት ነው ምርጥ ቪዲዮ ሰራላችኋለሁ ማለት ነው። ስለ ኮመን ዩኒቶች ይሰራል የምትሉ ከሆነ ማለት ነው፣ ቀጥታ ወደ ሌላው ቶፒካችን ነው። ሁለተኛ ቶፒካችን ደግሞ መች ሊሆን ይችላል? 2018 ኢንትራንስ ኤግዛም ካለ ማለት ነው ከያለፈው አመት አንጻር ላይ ለዘድሮ ለየት ሊያደርግ የሚችል ብሎ ብዙ ሰው እየታሰበ ያለው ምርጫ ነው ማለት ነው። ምርጫው ትንሽ ወደ ኢንትራንስ ያለፈው አመት እየተፈተኑ ቀናት ላይ ትንሽ ቀረብ ይላል ማለት ነው። ይሄም ሰኔ ወር ላይ ነው ማለት ነው። ወደ ሰኔ ወር ላይ ምርጫው ትንሽ ጋ ይላል ያኔ ደግሞ ምን ሊሆን ይችላል? ኢንትራንስ ይቀርባል ወይ ይርቃል? ብዙ ሰው ፈራ ነበር። ግን ትምህርት ሚኒስቴር ወደ ተቃዋሞት እንደዚህ ወደ ዩኒቨርሲቲ ወደ ትምህርት ተቃዋሚዎች ወደ ለያዩ ትንሽ ወረቀት መግለጫ ሰጥቶ ነበር። በዚህ ካላንደር ላይ ሀሳቡን ሊቀይር ይችላል፣ አው ሊቀይር ይችላል። ግን ሀሳቡን እስካሁን አልቀየረም። መች ነው ቀኑ ካላችሁኝ፣ ከሰኔ ሀያ ሁለት እስከ ሐምሌ 10 ሁሉም ተፈታኞች ወደ ዩኒቨርሲቲ ገብቶ ተፈትኖ እንዲጨርሱ ትምህርት ሚኒስትር መግለጫ አውጥቶ ነበር ማለት ነው። ግን ይሄ መቀየር ቻንሱ ምን ያል ነው ካላችሁ አይ ዶንት ኖ ፊፍቲ ፊፍቲ ሊሆን ይችላል ቢኮዝ የምርጫው ነገር ላይ ዲፔንድ ሆኖ ነው ይሄ ሁሉ ሀሳብ የሚሆነው ማለት ነው። እንደዚሁም የዛሬ ሀሳባችን ይሄ ይመስል ነበር ማለት ነው። እንግሊዝኛን በአንድ ወር እንዴት መማር እንችላለን የሚል ቪዲዮ ከፈለጋችሁ መማር ከፈለጋችሁ እዚ ዲስክሪፕሽን ላይ አስቀምጭላችኋለሁ። እዚ ጋር ማለት ነው። ገብታችሁ ማየት ይችላላችሁ። አላችሁ ይሄን ቻናል አሁን ሰብስክራይብ ማድረግ ግዴታ ነው ማለት ነው ሌላ ኢንፎርሜሽኖች አዳዲስ እንለቅላችሁ ከፈለጋችሁ፣ ጉድ ባይ እንለቅላችሁ ከፈለጋችሁ ላይክ እና ሰብስክራይብ አድርጉ ማለት ነው። በሌላ ቪዲዮ እስክንገናኝ መልካም ቀን።